ተጠናቋል። ሼር ላይክ፣ ሰብስክራይብ ማድረጉን አትርሱ። ወጀዛኩም ላ ኸይራን ሹክራን። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ጋር አልሐምዱሊላህ። ዛሬ እንደዚህ አንድ የዶሮ ሰደርጋግ ያለው ሳንድዊች ሸወርማ የተመሰከረለትና ስሪብ ተብዬ የተመከረለት ሸወርማ ለረመዳን አጠር መጠን አድርጌ እሰራለሁ። አብራችሁ ተከታተሉ። በዶሮ ሲቀቀል ዶሮ አውጥተነው ስለምንሰራው ሽታ እንዳይኖርበት በጣም ጠቅመናል። የሎሊ ሚጅታልና ዳርሲ ሄል እናስገባበታል። እንደሚታዩ ዶሮ በስሉ እንስሳ አውጥቼው እንደዚህ ተብሏል። ሸዋርማ ለመስራት የሚያዘጋጀው ይገኛሉ